ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ። ኮመንቱ ምን ይላል? ሰላም ኤምኤችኬ ሰላምሽ ይብዛ። ሰውነቴን ዝም ብሎ ድካም ድካም ይሰማኛል፣ የዝላል እንቅልፍ እንቅልፍ ይለኛል። ሐኪም ቤት ሄድኩኝ፣ ምንም የለብሽም አሉኝ። እባክሽ ስራ ራሱ መስራት አልቻልኩኝም፣ መፍትሄ ካለሽ ትላለች እህታችን። እሺ እህቴ ጥያቄሽ እጅግ በጣም ቀላል ነው። በመጀመሪያ ደረጃ ደካትሮች ወይም ዶክተሮች ይሄንን ምስጢር አያውቁትም ማለት ነው ነግራችሁ ሚስጥር ማለት ነው። በባትሪ ፈልጋችሁ የማታገኙትን ሚስጥር ነው የምነግራችሁ እ ዛሬ የማሳያችሁ ጥበብ ድካም ድካም ለሚላችሁ ወይም ሰውነታችሁ ለሚዝልባችሁና እንቅልፍ እንቅልፍ ለሚላችሁ እንዲሁም ለሚደብራችሁ እና ዱካክ ላለባችሁ ሰዎች ማለት ነው። ሰውነታችሁን እንዴት በፍጥነት ፍሬሽ ማድረግና ማነቃቃት የምትችሉበትን ጥበብ አሳያችኋለሁ። ማየት ማመን ነው። ተጠቀሙበት። እዚህ ጋር ግንባራችሁ ላይ ማለት ነው ግንባራችሁ ላይ ሶስተኛ አይን ያለበት ቦታ ላይ ከግንባራችሁ ላይ ሶስተኛ አይን ያለበት ቦታ ላይ ሶስተኛ አይን እዚህ አካባቢ ነው የሚገኙ ማለት ነው እዚህ የማሳያችሁ ቦታ ላይ ግንባራችሁ ጋር ሶስተኛ አይን በሚገኝበት ቦታ ላይ ሁለት ጊዜ እንደዚህ አድርጋችሁ ትመቱታላችሁ። ሁለቴ እንደዚህ አርጋችሁ በመምታት ፈጽሞ የሰውነትን ድካም ማስወገድ ትችላላችሁ። ማየት ማመን ነው። ተጠቀሙበት። ማዕኩም ኤምኤችኬ ተከተሉኝ፣ ትጠቀማላችሁ።